ሰላም እንዴት ናችሁ? መሀል ቦሌ ደንበሌ ለኢንቨስትመንትም ለመኖሪያም የሚሆን ቆንጆ አፓርትመንት ይዤላችሁ መጥቻለሁ። ባለ ሁለት መኝታ ውስጡ ምን ይመስላል የሚለውን አብረን እንጎብኝ ላሳያችሁ። እንደምታዩት እዚ ጋር ቆንጆ የቤተሰብ ጊዜ የምታሳልፉበት ሶፋ ያለበት ቆንጆ ሰፋ ያለ አፓርትመንት አለን ይዘን መተናል። እንደምታዩት ሰፋ ያለ ነው። እዚ ጋር ደግሞ የዳይኒንግ ስፔስ አለ። ከልጆቻችሁ ጋር የምትበሉበት ጊዜ የምታሳልፉበት የዳይኒንግ ስፔሳችን ነው ይሄኛው። እንደምታዩት አጠቃላይ ሳሎኑ የባለሁለት መኝታ ሳሎን አይመስልም። ለዳይኒንግም ለሶፋዎችም ቦታ አለው ስፔስ አለው ማለት ነው። ሞር ደግሞ ለአፓርትመንት ላይ ዋናው ማተር የሚያደርገው ስፔስ መኖሩ ነው። ለዳይኒንግም ለሶፋዎችም ስፔስ መኖሩ አንደኛ ለኢንቨስትመንትም ብትፈልጉ የበለጠ እንዲሸጥ የሚያግዛችሁ ይሄኛው ነገሮች ሰው ማተር ያደርግበታል። እነዚህ ነገሮች ማየታቸው እዚህ ጋ እንደምታዩት አሁን ላይ ስፔሻሊ ዳያስፖራዎች የሚፈልጉት ስፔሻሊ ኢትዮጵያ ላይ እየተለመደ ያለ ነገር አለ። ይሄኛው ደግሞ ኦፕን ክችን ነው። ስለዚህ ኦፕን ኪችኑን ገጥመ ገጥመን ነው የምንሰጣችሁ ኦሬዲ ኦፕን ኪችን ማድረግ የምትችሉት ይሆናል እዚህ ጋ ኮኪ ይደረጋል በቀላሉ እዚ ጋ ደግሞ ይበላል ማለት ነው ከልጆቻችሁ ጋር አብራችሁ እየተጫወታችሁ የምትሰሩበት ቦታ ስፔሱ ይሄ ነው የሚሆነው ማለት ነው እንደምታዩት እዚ ጋ በቂ ቬንቲሌሽን ማድረግ ይችላል ኩክ በሚደረግበት ጊዜ ሽታ ቢኖር እዚህ ጋ በቂ ቬንትሌሽን ማድረግ አለው ማለት ነው። በቂ ብርሃን ስላለው በቂ ስፔስ አለ ቬንትሌሽን እንዲኖር ይረዳናል ማለት ነው። አሁን ደግሞ መኝታ ቤቶቹ ምን ይመስላሉ የሚለውን እንመልከታቸው። አንደኛ እዚህ ጋ እንደምታዩት ኮመን ባዙም አለ፣ ሳፋ ተደርጎ ነው የተሰራው እንደምታዩት እዚህ ጋ መታጠብ የምትችሉበት ስፔስ አለ። የእጅ መታጠቢያ ሳሎንም ሳይሆን ግዳ ቢኖር እዚህ ጋ በቀላሉ እንዲታጠብበት ነው የሚያደርገው ማለት ነው። እዚህ ጋ ሁለተኛው ደግሞ የልጆች መኝታ አለ። የልጆች መኝታ አይመስልም። በጣም ሰፊ ነው። ለቀቅ ተደርጎ ነው የተሰራው። ቁምሳጥን በደንብ ስፔስ አለው። እዚህ ጋር ሰፋ ተደርጓል። እዚህ ጋር ደግሞ ብርሃን አለው። ቪውም ቆንጆ ነው። ወደ እዚህ የሚታየው ነገር በጣም ቆንጆ ነው። ወደ ማስተር ቤድሩም ወደ ወደ ዋናው መኝታ ቤት ደግሞ ስንመለከት እዚህ ጋር እንደምታዩት አልጋ አስገብተንበታል። እንደምታዩት ሰፋ ተደርጎ ቱ ቤድሩም ስፔሻሊ አይመስልም። በቃ ቱ ቤድሩም እንዳይመስል ተደርጎ ሰፊ ተደርጎ ሌጀሪ አፓርትመንት ነው። እንደምታዩት ይሄኛው በደንብ ሰፋ ተደርጎ ነው የተሰራው። እዚህ ጋር ደግሞ የራሱ ኮመን ባዝሩም አለው፣ የራሱ ባዝሩም አለው የማስተር ቤድሩም እንደምታዩት ሰፋ ያለ መኝታ ቤት ነው ያለው። አንደኛው የዚህ ቤት ጥቅሙ የምናየው አብዛኛው ሪልስቴት ላይ ሬር የማይገኘው ነገር እዚ ጋ ያለው ላይክ ሳሎን ያለ ሰው ገስት በሚመጣበት ጊዜ ሳሎን ያለ ሰው እና አብዛኛው ሪል ስቴት ላይ ፊት ለፊት ለፊት ለፊት ነበር የሚሆኑት፣ ነገር ግን አሁን ስፔስ አለው ወደዚህ ገብተን ነው ማስተር ቤድሩምንም የኮመን ባዝሩም የምናገኛቸው ማለት ነው። ስለዚህ ፊት ለፊት ለፊት ለፊት አለመሆኑ ፕራይቬሲያችሁን ይጠብቅላችኋል ማለት ነው። እና ሳሎኑና መኝታ ቤቶቹ ፊት ለፊት ለፊት አይደሉም። ሰው አንድ ሪሴል ቫሊያችሁን ከሚጨምረው ነገር ለፊት ለፊት ለፊት አለመሆናቸው ኮዚ መሆኑ፣ ሳሎኑ እንደምታዩት በጣም በቂ ስፔስ ነው ያለው። መኝታ ቤቶቹ በጣም በቂ ስፔስ ነው ያላቸው። የሚገኘው መሃል ቦሌ ደንበል ነው። ያ ማለት ሪሴል ቫሊያችሁን አስቡት። እዚ አካባቢ ከ1500 እስከ 2000 ዶላር ነው እየተከራየ ያለው። ስለዚህ ሰፋ ተደርጎ ነው እየተከራየ ያለው። በጣም ዲማንድ አለ እዚ አካባቢ ሰፈር ላይ የክራይ ዲማንድ አለ። ያንን የክራይ ዲማንድ ለማሟላት በቃ ሰፋ ያለ አፓርትመንት ብዙ ሰው ይፈልጋል። ስለዚህ ሪሴል ላርጋው ብትሉ ቆንጆ አፓርትመንት ነው። እንደምታዩት ሰፋ ያለ ነው። ይሄ አፓርትመንታችን የሚገኘው መሀል ቦሌ ደንበል ነው። ዋጋውን በተመለከተ የምትፈልጉት አከፋፈል ካለ እንዲሁም ጥያቄዎች ካላችሁ በዚህ ስልክ ቁጥር ላይ ደውላችሁ ዲስክሪፕሽናችን ላይ የምናስቀምጠዋለን። በዚህ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ኤደን እባላለሁ። ቆንጆ ቆንጆ አፓርትመንቶችን ለእናንተ የሚያጥናሉ ብዬ የማሰባቸውን አፓርትመንቶችን በዚህ ቻናል ያገኛሉ። ተከታተሉ። እናመሰግናለን።